አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ህዳር 5 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ ከጊዜ ወደ ጊዜ ከቀን ወደ ቀን አንዴ እየጨመረ አንዴ እየቀነሰ ብዙዎቻችንን እያነጋገረ ይገኛል። እኛም በዛሬው ዕለት እንግዲህ የ17 ሀገራትን ዕለታዊ የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል? የሚሉትን ሙሉ ዝርዝር ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። በዛሬው ፕሮግራማችንም በተወሰኑ ሀገራት ላይ ቅናሽ አለ፣ በተወሰኑ ሀገራቶችም ላይ ጭማሪ አለ። የትኛው ሀገር ጨምሯል? የትኛውስ ሀገር ቀንሷል? ሙሉ መረጃውን እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት የብዙዎቻችሁ ጥያቄ የሆነውን የኩዌት ዲናርን አስቀድምልን ባላችሁኝ መሰረት የኩዌት ዲናርን በማስቀደም ዶላርን በማስከተል የካናዳ ዶላር፣ ዩሮ፣ ፓውንድ ስተርሊ፣ የባህሬን ዲናር፣ የሳውድ ሪያል፣ የዱባይ ድርሃም፣ የጆርዳን ዲናር፣ የአውስትራሊያ ዶላር የኦማር ሪያል የቻይና ዩዋን የስዊስ ፍራንክን እንግዲህ ደረጃ በደረጃ ወደ እናንተ የማደርስ ይሆናል። ቀጣይ የትኛው ይቅደም፣ በእናንተ ድምጽ ይወሰናል። በዛሬው ዕለት እንግዲህ በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 592 ብር ከ9 ሳንቲም ሲመነዘር አንደመቶ የኩዌት ዲናር 59290 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት የሁለት ብር ከ80 ጭማሪ ያሳይቷል ማለት ነው። ሌላው ያሜሪካ ዶላር ነው። ያሜሪካ ዶላር እንግዲህ በዛሬ ለት የተወሰነ ሳንቲም ነው ጭማሪ ያሳየው ወደ 80 አካባቢ። በዛሬው ለትም አንድ ያሜሪካ ዶላር 180 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 18000 ከ15 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 471 ብር ከ85 ሳንቲም ሲመነዘር 100 የኦማር ሪያል 47285 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 125 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 12580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 225 ብር ከ01 ሳንቲም ሲመነዘር አንድ መቶ የስዊስ ፍራንክ 22501 ኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ 21 ዩሮን ስንመለከት 210 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። እንግዲህ እስካሁን የዘረዘርኩላችሁ ሀገራት ላይ በተወሰኑ ሀገራት ላይ ጭማሪ አለ፣ የተወሰኑ ሀገራትም ላይ ቅናሽ አለ። እንደምታውቁት የጥቁር ገበያ የሆነ ሰዓት ላይ ይጨምራል የሆነ ሰዓት ላይ ደግሞ ይቀንሳል። ያለውን መረጃ እንግዲህ ከዌብሳይቱ የተከታተልን ወደ እናንተ መረጃውን ማድረስ ነው ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ዕለት አንድ የሳውድ ሪያልን ስንመለከት 47 ብር ከ93 ሳንቲም ሲመነዘር 100 የሳውድ ሪያል 4793 የኢትዮጵያ ብር ሲመነዘር ይውላል ማለት ነው ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃምን ስንመለከት 48 ብር ከ55 ሳንቲም ሲመነዘር 100 የዱባይ ድርሃም 4855 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 480 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 117 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 255 ብር ከ15 ሳንቲም ሲመነዘር 100 የጆርዳን ዲናር 25515 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 54 ብር ከ01 ሳንቲም ሲመነዘር 100 የእስራኤል ሽቅል 5401 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 232 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23270 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የኢጅፕሽያን ፓውንድ ነው። በዛሬው ዕለትም አንድ ኢጅፕሽያን ፓውንድ 3 ብር ከ70 ሳንቲም ሲመነዘር አንድ መቶ ኢጂፕሽያን ፓውንድ 370 የኢትዮጵያ ብር ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ የተጻፈውን አንብበን ወደ እናንተ አድርሰናል ማለት ነው። እንግዲህ በዛሬ ሁለት የባንክ ዕለታዊ ምንዛሬ ዋጋ ተመንን አላቀረብኩም በዚህ ሰዓት እንግዲህ አልደረሰኝም ማለት ነው። በነገው ፕሮግራማችን ላይ የምናደርሳችሁ ይሆናል። በተለይ የትኛው ባንክ ይቅረብላችሁ በኮመንት አሳውቁን እያልኩኝ በዛሬ ውለት እንግዲህ ያለው ዕለታዊ ምንዛሬ ዋጋ ተመን በጥቁር ገበያ በተወሰኑ ሀገራት ላይ ትንሽ ጨምሯል። የተወሰኑ ሀገራቶች ላይ ትንሽ ቀንሰዋል። ያንን መረጃ እንግዲህ ሰዓታችንን ጠብቀን ወደ እናንተ አድርሰናል። የጥቁር ገበያ ሐዋላ መጥፋት እንግዲህ ለሀገራችን ኢኮኖሚ ትልቅ ስኬት ነው ለማለት ያክል እወዳለሁኝ። ቪዲዮውን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረሐመቱላሂ ወበረካቱ።